ልዑልን ጠንበለሌን እንዲሁም ደግሞ ዳኒና ጽጌሻ ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁን እንድትቆዩ በትህትና እጠይቃለሁኝ። እንግዲህ ትናንትና ማታ እነሄዱ የሰሩትን ቪዲዮ አይታችኋል። ቀለበቱን ስጪው ብዬኔም የግሊን ድምፅ በማሰማቴ ሄዱሻ ይሄ ሀሳብ የተቀደሰና የተመረጠ ነው በማለት እኔ እንኳን ያሰብኩት ቀለበቱን ስትመልሽ ታገሉ ነበር ያልኩት። እሷ ግን ያው ያለመታገል አውልቃ ሰጥተዋለች እና በዚህ ቪዲዮ ሰርቼ ወድሽ ነበረ ጠላሁሽ ያልሽኝ እህቴ ማለት ነው። እኔ በመጀመሪያ የሰማይ አምላክ የድንግል ማርያም ልጅ ኢየሱስ ክርስቶስ አይጥላኝ። ከሰው ምንም አልጠብቅም። ሰው ወደደኝም ጠላኝም፣ በህይወቴ ላይ የሚጨምረውም ሆነ የሚቀንሰው ነገር የለም። ሲቀጥል ደግሞ እውነተኛ እኔን የምትወዱኝ ሰው ብትሆኑ ብዙዎች ካያችሁ ኦዲየንሶች አሁን ከነስህተታቸው እነ ከነስህተታቸው ሽፍን አድርገው ለሌላ ሰው አሳልፎ የማይሰጡ ናቸው እውነተኛ ደጋፊ እና እውነተኛ ወዳጆች ማለት ነው፣ እንጂ በሰው የሚወደኝ ሰው አልፈልግም። እኔ ሲጀመር ሄሉን ስላደነኩላት ሳይሆን እንድትወዱኝ የምፈልገው ሄሉ እናንተን ለእኔ ማገናኛ ሰበብ ነው እንድትሆናቸው የምፈልገው። ከዛ በኋላ ግን እኔን የምትወዱኝ በማንነቴ ሊሆን ነው የሚገባው እንጂ በዛ ግለሰብ ለክታቸው እኔ እንድትወዱኝ ሆነ እንድጠሉኝ አልፈልግም። በቅድሚያ ልታውቁ የምፈልገው ነገር ማለት ነው። የሄሉን ደስታ ከእኔ በላይ አላጋንንም። ማጋነን አይደለም ይሄ። ከኔ በላይ ደስታዋን የሚመኝ ወይም ደግሞ የሚናፍቅ የሚወድ የለም ብል መጋነን አይሆንብኝም። ምክንያቱም ሄሉንም ማቃት እኔ ከአራት ዓመት በፊት ነው ገና ገና ገና ጩጭ ሆና ከናቴና ከናሄ ጋር በፍቅር ነው የዛን ሰዓት ቪዲዮቸውን የምናየው በፍቅር ነው። እንደአሁን የዩቲዩበሮች የዛገይ ተበላሽ የተመናቸ ከቪዲዮ አልነበርም የሚለቀቅልን ቪዲዮውን በሙሉ ምን ያለቀብን እያለ ነበረ ምናየው። ኦኬ ስለዚህ፣ እኔ ስለ ሄዱ ማንም እኔ ቤት መጥቶ ስለ ሄዱ መውደድ እኔን ያን ያክል ኮሜንት ባትሰጡኝ ደስ ይለኛል፣ ስለ ቪዲዮ ብቻ ሳታችሁ ብትወጡ ወደድኳትም ጠላኋትም ለራሴ ስለሆነ ማለት ነው። የእሷ ሐዘን አስደስቶኝ ሳይሆን ቀለበቱን እንድታወልቅ ያልኩበት ምክንያት ማወቅ ስላለበት ነው። በቃ ልዑል ማነው ያብም ቢሆን ጥፋት እንዳለበት እንዲረዳ ነው። በምን መልኩ እንዳስተዋላችሁት ባላቅም፣ ስህተት ልዑልም ጋር ያብም ጋር አለ። ግን እናንተ ሁላችሁም ልዑልን ስጨፈጭፉት እሷ እኔም ደግሞ ለልዑል ቆምኩ። አለቀ። በቃ የኔ ጠንበለል ስለሆነ ምን ታመጣላችሁ? እንዴ በግድ ደግፊ ነው እንዴ? በግድ አድንቂ ነው እንዴ? እንዴ ናትና እሷ ከፈለገች ሄሉ እየ ከፈለገች ያብን ታድንቅ። እኔ ምን አገባኝ? ምን አገባኝ? እኔ የሚመለከትኝ ስለ ልዑልጌ ስለጠንበለኝ ነው። በቃ አራት ነጥብ። ምን ታመጣላችሁ እና እሱ ተሰባብሮ እንኳን እንደዛ አንድ ጠቦት እንኳን ገዝተህ ሰውነቱን ጠግንለት። ሄዱዬ አሁን ጭንቀት ላይ ስለሆነ እሱን ማስታመማችልን ብላችሁ ለያመምከር ሲኖርባችሁ አዳላችሁ እና እሱ እሱ መጨፍጨፍ ጀመራችሁ። እንዴናትና ማን እንደ ሰው የሌለው ይመስላችኋል ብዬ እኔም እኔም ከሉ ልዬ ጎን ቆምኩኝ። ታዲያ ምን ያቃጥላል? ምን ያቃጥላል? ምን ያንገበግባለት ነግሮኝ ትችላላችሁ? ሲቀጥል ደግሞ እኛም ሆነ እነሱ እንደዚህ ይብላኝ ለነ ትክክሎች፣ ልና ጨብጫቢዎች እንጂ እኛ አንድነን። እኛ ዞረን ነገ እንገናኛለን። በቃ ምንም ዩቱበር ተረቱ ምን መሰላቸው? አህያ ላህያ ቢናከስ ጥርስ አይሳበር ይላል ያገሬ ሰው። ኦኬ እኛ ዩቱበር ትንባል ዘመዳሞች ነን። ቤትም በሉን ቤት የምንለያይ አይነት ሰዎች አይደለንም። ስለዚህ ብዙም አትከፉ። ሌላው ደግሞ ይሄ ቀንደኛ ደጋፊ፣ ቀንደኛ አድናቂ፣ ቀንደኛ እውነተኛ ወዳች እውነተኛ ወዳች እኔ ቤት እሷን ቤት ምጽፋቸው ፍሬ ሀሳብ ኮሜንቶች አሉና እንዴት ወንድን ልጅ ቤቷ ታመጣለች አጥፍታለች ብለሽኛል። እሷ ደግሞ እቤት ውስጥ ያመጣችው ሰው እያለ ነው ብቻውን አይደለም። ሲቀጥል ደግሞ የተደበደበው በእሷ ምክንያት ስለሆነ ወንድሟ ስለሆነ ልታስታመመው አመጣችሁ። ይሄ ስህተት አይደለም። በቃ ልታስታመመው ነው ያመጣችው። እያያችሁ ነው። በካሜራ ፊት ምንም የተፈጠረ ነገር የለም። መቼም ሰው እንደዛ ተሰባብሮ ሌላ ነገር ይፈጠራል ማሰባችሁ ማሰብ ራሱ የለባችሁ። እና እኔ ገንቢ ሀሳብ እዛም ቤት እዚህም የትኛውን ቦታ ላይ ገንቢ ሀሳብ፣ ሊያወያይ የሚችል ሀሳብ የሚጽፉ ሰዎችን በጣም ነው የማደንቀው። ከስድብ የነፃ በቃ እንዴት ነው በሰራው ቪዲዮ ተንተርሳችሁ የሆነ ሀሳብ ስሰጡ እንዴት ደስ እንደሚል ይሆን? እናንተ ራሳችሁ የሰላም እርካታ አይሰማችሁ? የአይምሮ እርካታ እኛን ዩቲዩበሮችን አትጨምሩም። በነገራችን ላይ እኔ ዩቲዩበር እኔ ብቻ ማለት ይቻላል። ኮሜንት ወደድኩት፣ ቤት ሂጅ ጽፉ። ማንኞቹም ሄደው አይጽፉም። ምክንያቱም ራሳቸውን ዝቅ እንደማድረግ አድርገው ስለሚቆጡት። እኔ ግን ወደድኳቸው፣ ቤት ሂጅ ኮሜንት መጻፍ እኔን ዝቅ አያደርገኝም፣ ያስከብረኛል ያስወድደኛል እንጂ ማለት ነው። ኢ፣ እስኪ የትኛው ዩቲዩበር ነው ከአስር አንድ ነው ሄዶ ቪዲዮ የሚሰራበት ቤት ኮሜንት የሚጽፈው? ስለዚህ እንደዛ ነው ማሰብ ያለባቸው እንጂ እኔ የሰው ደስታ ሳያስደስተኝ ቀርቶ አይደለም። ሰውም ሰይጣንም አይባልም። ከሌ ሰይጣን ነው፣ ከሌ ሰይጣን ነው። ምን ነው ስላሴ ባሪያ በአምሳሉ የፈጠሩትን ሰው ሰይጣን የምትሉት? ምናልባት አንድ ሰው ተግባሩ ጥሩ ላይ ላይሆን ይችላል፣ ግን የሰው ልጅ ሰው ነው በቃ የሰይጣን ምትል ሊሰጠው አይችልም። የተረዳችሁት ይመስለኛል ካልተረዳችሁ ምንም ማድረግ አልችልም ለማንኛውም ሄዱሻየ ወደፊት እኔ ምን አገባኝ ተቦጣቦጡ ተከታከቱ ብቻ ሰብስክራይብ እያደረጋቸዋት አሁን ሁለት መቶ ኬድን ገባ ነው መቶ ሰባ አራት ይህ ህዝብ ጸብ እንደሚወድ የምታውቁት የሄዱሻ ሰብስክራይብ በአንድ ሳምንት ውስጥ ንቁጭ ያለዋ ሰብስክራይብ ራሱ እንዴት እንደሄደ እዩት ስለዚህ ሁለት መቶ ኬ እስክትገባ ድረስ ቢከታከቱ በጣም ደስ ይለኛል አለቀ ምን ታመጣላችሁ እንደውም ዛሬ ማለት ነው፣ ጠቦት መለስ ያለች ጠቦት ይዞ ሄዶ ያ ዝቅ ብሎ ያኔ ክብር ነው። ይሄ በነገራችን ላይ መዋረድ አይደለም። የሰው ልጅ ይቅርታ መጠየቅ ይቅርታ ማለትም ይቅርታ መጠየቅ መዋረድ አይደለም። ለእናንተ ውርደት ሊመስላችሁ ይችላል። ፍቅሩን ማዳን ከፈለገ ልዑል ያ በቃ ማድረግ ያለበት ልዑልዬን፣ ጠንበለሌን፣ ይሄሉ ወንድም ጀግናውን ሶሪ በመደብደቤ በቃ ገባቸው። እሱም ደግሞ ከዚያ ልዑልም ደግሞ ልሁንትቶ እንዴቱንትቶ እኔም ደግሞ በሕይወታቸው አንዳንዱ ነገሮች ስለገባው ይቅርታ ይለዋል። ይህን የቃል ቃል እገባላችኋለሁ እሱ ይቅርታ ይለዋል። ግን መጀመሪያ እንደዛ ስለሰባበረው ሰባብሮ ዶሮ ጠባቂ ስላረገ ውሎ ልይን ጠንበለሊን ይቅርታ መጠየቅ አለበት። ለዚውም ጠቦት ይዞ ቆንጆ ግልገልዬ ጠቦት ማለት ነው። ይህንን ንገሪልኝ ሄሉዬ፣ እሺ ለያ እና በተረፈ በሄልጌ ቻናል ልቀቁልን፣ ይሄኛውን ዛሬ ማለት አራ በሉል በሉል አው በሉል፣ ይሄ ቻናል ይለቀቅ ዛሬ ተረኛ እሱ ነው ማለት ነው። ለማንኛውም ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮ እንዳይረዝመባችሁ ወደ ጽጌሻና ዳንሻሪ። ትናንትና ዳኒሻ በጣም ነው ያሳዘነኝ። እየተጣሉ የሚጥሙ ጥንዶች ፍቅረኛሞች ቢኖሩ ዳኒና ጽጌሻ በቃ ፍቅራቸውም ጸባቸው፣ ማን ነው እንደኔ ፈታ ዘና ብሎ የሚያቸው፣ በጣም ነው ደስ የሚሉ። እኔ እንጃ ጥል እንኳን እንዲሰው ቤት ጥል እንዴት ያምራል። ዳኒሻ ምርጥ ተዋናይ ነው። ትናንትና አሁን የተወነው ትወና ውን በጸጸት የተሰማው ልብ ይዞ ነው። በቃ ሲተውን የነበረውና በቃ ሰርተኸዋል፣ ሰርተኸዋል ጀግና ነክ ከነባሪቱ በረች ውስኪ የነባር ዩቲበሮች ኦዲን እንደዚህ እየተፋለሱ እንኳን እራሱ ጽጌና ዳኒን የሚያለያይ ኮሜንት አይጽፉም። አብዛኛው ሰው አንድ ናቸው አንድ ናቸው ነው። ሜሪ ላይ ነው የሚወርድባት ህዝቡ ማለት ነው። ምክንያቱም ጥፋተኛዋ እሷ ስለነበረች እሷን አሁን ለውድሳት አልችልም፣ ላሞግሳት አልችልም። ምክንያቱም መጀመሪያ ነገሩና ጸቡን ያመጣችሁ እሷ ስለሆነች እሷ ባትገባባቸው ኖሮ በመሀል ያችን ይዛ ባመጣ ኖሮ ዛሬ ላይ ይሄ ነገር አይፈጠርም ነበር። ስለዚህ አለቀ፣ ጥፋተኛው እሷ ናት። አሁን መተሽ ወደዛ ህዝብ ሲጮህብሽ ብትሽለጠለጭ የሚሰማሽ የለም። ያበላሸሹን አስተካክል ማለት ነው። ጓደኝነት ስለካ በቤት ይኖር ለካ ዳኒ ደግሞ አፈቀረችው እና መሄጃ እንደሌላት አድርገ መቁጠር ሳያንስ የግሮን ስታረጋት እግሮን ስታረጋት ቆይተ ልክ በራሷ መውሰን ስትጀምር ከየትም ትመጣለህ እኔና እኔ ነኝ ማስፈልግሽ፣ ከእኔ ሌላ አታገቢም፣ የትም አትሄጂም፣ በህይወትሽ ፈላጭ ቆራጭ እኔ ነኝ ወዘተ እያልክ ልጅቷን አትጫወትባት። ኦፍኮርስ አጥፍታለች፣ ለዛውም ይቅርታ ጠይቃለች። አንተ ግን አሻፈረኝ አልክ። ሶ ነገሮችን መስመር ማስያዝ ካልፈለግክ ለምን ከህይወቷ አትወጣም? ደግሞ ነገር ሰራ እሷ ብቻ አፍቃሪ እንደሆነች እና ምድር ላይ ወንድ አንተ ብቻ እንደሆንክ ነው የሚመስል የፍቅር ቃልክን እንኳን አይወጣው ሆኖ ከሆነች ሰሞኑን በቀርብ ማን አስገደደ በዓልህ የደሃል ጋ ላይ መውጣት ነበረብህ። ልህ ዋጋ ያስከፍላል። ወይ ዳኔ፣ ሳትፈልግ ነው የገባኸው እንዳታረግዝ ያደረግከው አንተ። የማትረባ የጽግ ህይወት ማበላሸት ነው አላማ። ደግሞ ሁላችሁ አሳዘናችሁ። ፍቅር ይሻላል። በቃ ታረቁልን ዳኔና ጽጌ ይለያዩም የምትሉ ቤቱ ለቅሶ ሆነ፣ ጽግሻ ተጨንቃለ። ሌላ ቪዲዮ ስሩልን። የዳኒና የጽጌ ደህንነት ያሳስበናል። ዛሬ ሜሪም አሳዘነች። ሜሪ አንቺ ያው መጣሹ ጣጣ ነው፣ ሹፌሩም ጨምሮ። አሁን እናንተ የእናንተ መዘዝ ነው ይሄ። ዳኒ ጥላትህ የገዛ ጓደኞች ናቸው። እንደምትዋደዱ እያወቁ ማስታረቅ ሲኖርባቸው ሌላ ሴት አምጥተው ተጠበጡ። ያ ያ ይሄ ነው ይሄ ነው። ሶስተኛ ወገን በእርግጥ አሁን ለምሳሌ ሶስተኛ ወገን የሚባለው እንዲህ አይነት ጸብ ሲኖር ነው። የንሄዱ ጸብ አይደለም። የንሄዱ ጸብ ሪል ሕይወቱን እዛ ጋ አሳያት እንጂ ልዑል ክፋት አይደለም። በኋላ ላይ ብዙ ደረጃ ተደርሶ አይታ አይችልች ከምትሰበር ምን ሊያደረግ እንደሄደ መልስ ስጥ ሲባል እዛ ጋ አሁን ያሰጥቶ ቢሆኖሩ እዚህ አይደረስም ነበር። ይሄኛው ግን ራሱ ዳኒ አበላሸው። ጽጌም አላጠፋችም ማለት ነው። መጀመሪያ ቀለበቱን ጊዜ ስጠኝ እንደዛ ቀለበት ሲጠቁላት ጊዜ ስጠኝ ማለት እምቢ አይደለም ያለችው፣ ግን ደግሞ ጥፋት ነው። ይህን እናምናለን። ግን ደግሞ አንተን ጥፋትን በጥፋት መሸፈን አልነበረብህም ዳኔ ማለት ነው። ያ ነው ትልቁ ችግር። ለማንኛውም ጸጌሻየም ፈታ እያለች በቃ ፈታ ምታረገን ቅብጥብጥብጥ ሰው ቅብጣቱ እራሱ እንዴት ደስ ይለዋል። ቅብጥ ቅብጥብጥብጥ እያለች እንትን የምትለና ድራማ ይቀጥላል። ጉልበት ጎደር ይቀጥላል። አዎ ዳንሻ ሁለት መቶ ኬ ጽጌሻ ሁለት መቶ ኬ እስኪገቡ ድረስ እና በጣም ነው ሙዳት። ላይክ፣ ሸር፣ ሰብስክራይብ አርጉዶች አዲስ ነገር ሲኖር መለስ